እዛም ሚዲያ ላይ የአንተን ኒዕማ የሚያየው በሙሉ ሶስት ሰዎች ናቸው። አንደኛ አንተን አንቺን የሚወድ ባረከ ላሁ ለክ ወባረከ ላሁ ፊክ የሚል ሁለተኛው፣ ሃሲድ ነው፣ ጥፋትን የሚመኝ ነው። ሦስተኛው አንተ ጋር ያለው ኒዕማ እሱ ጋር ስላሌለ የሚቀና ነው ያለው። ሳያስብ እኔ ደላኝ መኪና ገዛው ወንድሜ ደግሞ መኪና አይደለም ጫማ መግዛት የጠና ወንድም ባለበት አካባቢ ላይ ምንድነው፣ እኔ ለግጀሪ መኪና ገዛው፣ መክጀሪ ቤት ገሰራው፣ ለክጀሪ ማን ገዛው ብዬ መለጠፊ ምንድነው? ከዛ በኋላ የሚመጣው ለመጥፋት ካልሆነ በስተቀር ይሄ ያላዋቂነት፣ አርፈናል ብለን የመጃጃያ አንዱ ማሳያን፣ ሚስቱ ወለደች ከሀኪም ቤት ይዞ ሲመጣ ለግጀሪ መኪና ገዛው ብሎ ቪዲያ ላይ እሺ፣ ምን ይሁን ሚስቱ ወልዳኮ ሀቢቤ